ቤተሰብ፣ ቤተሰብ ዛሬ ደግሞ ያው እናቴና ባለቤቴ በሰፊው ተዋውቀዋል። አሁን ደግሞ ቤታችንን ለመጀመሪያ ጊዜ ሊያየው ነውና ቤት ባፈራው ልቀበለው ነው ማለት ነው ውዶችዬ። እዚች ጋ እንደምታዩት ጌማት እየሰራሁኝ ነው። ጌማት በጣም ነው የሚወደው። ሲቀጥል ደግሞ በሀገራችን አሰራር መግሉባ የአረብ ምግብ ልሰራለት ነው ማለት ነው። እዚች ጋ አስቤዛዎች አሉ። እናቴም ብዙ ብዙ ነገር አውርታለች ግን የቴክኒክ ብልሽት ትላላችሁ ና ድምጿ ሊገባ አልቻለም። ሲቀጥል እዚች ጋር የሚሰሩ ነገሮችን እያሳየች ነው። ምንድን ነው ምንሰራው ስላት፣ ምን እንዳለች ተመልከቱ። ስሙልኝማ ምን እንዳለች ማለት ነው። አረብ ምግብ እንሰራለን እኔ እንግዳ ራሱ የሚመጣበት ሰው አልመስልም። ይወለኝማ እንዴት እንደተኛ ሆኝ ግን እስቀልዳችሁ ነው። ያው ምንም ነገር ከልጅ አይቀድምም። ና እሷን ማስተኛት ስለነበረብኝ ያው ደረቴ ላይ ተኛች ማለት እና ልጄን አስተኝቼ አስቤዛውን አስለቅቄ እሚያት እናቴን ከዛ ንላችሁ ዳይ ወደ ስራ አብረን እንሄዳለን። ከዛ በፊት ግን እናቴ የምትላችሁ ነገር አለ ማለት ነው። አሚን በሉ የምትላችሁን ስሙ። ትልቅ ሰው ዱዓ፣ ጸሎት ሲያደርግላችሁ ምናምን አሚን በሉ። እኔን የሚያኖረኝ የእናቴ ዱዓ ነው። ያው የእናት ምርቃት መንገድ ይከፍታል፣ ህይወት ያረዝማል። የእናት ምርቃት አትጡ ያላገባችሁ አጉ ያገባሽ አለ አይኑርሽ ከልጆችሽ ከባለቤትሽ። ያለገባሽ ደግሞ ካለ አግባ። ሁለት ሲሆኑ ጥሩ ነው። ከሁለት ደግሞ ሶስት ሲሆኑ ደግሞ ጥሩ ነው። አሁን ደግሞ ወደ ስራችን እንገባለን። ተከታተለን ከኛ ጋር ቀሪ ሰዓታችን ደግሞ አብረን ልቆ። ላይክ ሼር ሰብስክራይብ ማድረግ አትርሱ። ልጄን አሳድጓት አደራ አደራላችኋለሁ። የእናታችንን ዱዓ እንደዚህ ከሰማን በኋላ ዳይ ወደ ስራ ማለት ነው። አሁን ጌማትን እንዴት እንደማቦካ አብረን እናያለን ማለት ነው። ቤኪንግ ፓውደር፣ እርሾ የተጠቀምኩትኝ ማለት ነው እና እኔ መጠኑን ስለማውቀው እንደዚህ ጨምሬያለሁ። እናንተ ግን መለካት ትችላላችሁ። ከዛን ሁለት እንቁላል አደረግኩበት። ከዛን ደግሞ ሱከር እንደዚህ ቁንጥር እያደረኩኝ አደረኩኝ ማለት ነው። ከዛን ትንሽ የዘይት አደረኩኝ እንደዚህ እንደምታዩት። ከዛን ደግሞ ምን አድርግበታለሁ መሰላችሁ ሰጣችሁ እርጎ አደርግበታለሁ። ምንም ነገር አይፈልግም። ከዛም እና ቦከ ዋለን እና ቦከ ዋለን እና ባለቤቴ ደግሞ ጌማትን በጣም በጣም በጣም ከምላችሁ በላይ ይወዳል ማለት ነው። እኔ ረመዳን ላይ ራሱ መስራት እየቻልኩኝ ያው አልሰራሁም፣ ግን እሱ ስለሚወድ ለሱ ፍላጎት ሲባል እና ጌማትን ለመስራት ተገድጃለሁ ወኝ ማለት ነው። ቤተሰብ ከዛን አቦካውቲኝ እንደዚህ በላስኪ ታፈንኩትኝ ሩዜን ደሞ እዚች ጋር በወንፊት አድርጌ ለብ ባለ ውሃ ዘፈዘፍኩትኝ። አሁን ደሞ እነዚህ አስቤዛዎችን ምናምን ነገር እንደዚህ አወጣጣና ለመግሎባ እንጠባብሳለን። ከዛ በፊት ግን ያው መላጥ ማጠብ ምናምን ምናምን ያለ ነው። ና አብራችሁን ሁኑ እላችኋለውኝ። እናቴ እዚች ጋር እያገዘችኝ ነው። የኒቅመሜን መልካም ናት። ለእኔ ደስታ በጣም ደስተኛ ናት። መነገር ስራችሁ ላይ እና እዚህ ጋ ደግሞ ስጋ አለ ማለት ነው። የበሬ ስጋ። ከዛን አጎቴ ደግሞ ምን እንደሚያደርግ እዩልኝ። ሁላችንም ተባብር ነው ምንሰራው እዚህ ቤት እንጨት እየሰነጣጠቀ እሳቱን እያነደደ ለእኔ ደስታ እሱም ተካፋይ ነበረ፣ አብሮን ነበረ። ከገጠር ነው የመጣው ብታዩትና፣ በቃ ቤታችን ፏፈሽነው፣ ፏፈሽነው እና እሱን ለማየት ምናምን ጓጉታችኋል ይገባኛል። ምናምን አብራችሁን ሆኑ፣ የትም እንዳትሄዱ። ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉን። ታምራለህ ግርሚሾ አንተ አሁን የጠራችው ቃል እድሜ ልክ ስርዓት የሚያሳስር ነው። ምኖቹ ምኖች ምኖቹ፣ ምኖቹ የቶቹ እኮ የቶቹ? ለምን በቃ

ብዙ ቀን እንቅልፍ አጥቼ ምናምን ምናምን ነገር ነበር። ለዛ ዛሬም እንቅልፍ አጥቼ ትላላችሁ። ተጠብቤ ባለቤቴን ለመቀበል እንግዲህ እንደዚህ ፏፈሽ ከቤተሰቦቼ ጋር እያልኩ ነው። ጎንበስ ቀና ደፋ እያልኩኝ ነው እና ድስጡን ጣድን በስተ መጨረሻም ሰዓት ማለት ነው ቤተሰብ እናላችሁ የተቀጠ አጎቴን ይህን አባት የኔን ደስታ ለመካፈል በቃ ደስታዬን ምናምን ነገር ለማየት የሁሉ ጉጉት ነበረና እንዳለ እያገዙኝ ነው ማለት ነው። አብረውኝ ናቸው በዱዓም በምንም በምንም በቃ የኔን ሰላምን ከሚፈልጉት ሰዎች ውስጥ ቤተሰቦቼ የመጀመሪያዎቹ ናቸውና ዘይቱን አደረግኩኝ። ዘይቱ እስኪግል ድረስ ከጋለ በኋላ ሽንኩርቱ ነው አር ለሚደረገው ከዛ እንላችሁ እናቴ የላጠቻቸውን ድንቾችን ምናምን እኔ ደግሞ እንደዚህ በሲስተም ማለት ነው እቃ ሳላቆሽሽ ትላላችሁ እንዲህ መከታተፍ ጀመርኩኝ ማለት። የእናት ምርቃት መንገድ ይከፍታል፣ ህይወት ያረዝማል። የእናት ምርቃት አትጡ፣ እናቶቻቸውን አክብሩ። አትሊስት፣ ክፉ ቃላት አትመልሱ። ባታደርጉ እንኳን ክፉ ቃላት አትመልሱ። ይህንን አደራላለሁ። ወይ ካሜራ ማን ትላላችሁና፣ እኔን እኔን የሚቀርጸው ምሰራውን ሳይሆን ማለት ነው እና ለማንኛውም የመግልባ ጥብሳ ጥብሶቹን እንደዚህ እየጠበስኩኝ ነው፣ ቤተሰብ እና ሙሉን ጠብሼ ጨርሼ ደግሞ ድስጡን ስጥድ እንገናኝ ማለት ነው። ባጭሩ እናንተንም ጊዜያችሁን ላለመሻማት ማለት ነው፣ እና አብራችን ሁኑ። እናላችሁ ቤተሰብ እንደዚህ ምግቡን እየሰራሁኝ ደግሞ ስለ ሚዲያ ላይ ስለ ወጣ ትዳር እስኪ አንዳንድ ነገር እንበል ማለት ነው። ብዙ ጊዜ ልጅሽን ካሜራ ላይ አታውጪ፣ ትዳርሽን ካሜራ ላይ አታውጪ ምናምን ነገር ስባል እኔ አላህ ወኪል፣ አረ ምንም ነገር አይፈጠርም ምናምን ነገር እልነበረ እኔ ማለት ነው። ግን አሁን አሁን ሳስበው ማለት ነው በጣም በጣም ችግር አለው ትዳርን ልጅን ወደ ሚዲያ ማምጣት እውነቴ ነው እምላችሁ። እና ብዙ ትዳሮች በአሁኑ ሰዓት እየበረከቱ አይደለም፣ ሁሉም እየተፋታ ነው። የሰው አይን ምናምን ጥሩ አይደለም። እና እናቶች ምን ይላሉ መሰላችሁ? የሰው አይን እንኳን የሰው ልጅን እንጨት ያደርቃል ይባላል። እና ምን አይነት አባባል አለ መሰላችሁ? አንድ እናት ልጇን ትበላለች ሲባል ማለት ነው በአይን ከዛን እንጨት እያየሽ ጡትሽን አጥቢ ስትባል ያ እንጨት ደረቀ ይባላል እና እንደ አባባል ብዙ ሰው እንደዚህ ይጠቀመዋል። እና ምልላችሁ ፈልጌ ነው አሁን ልዩና ቅዱስ ተፋቱ ተጣሉ እና ተፋቱ ተጣሉ እየተባለ ምናምን ይወራል። በእርግጥ ልጅን ወልዶ ምናምን መፋታት መጣላት በጣም ከባድ ነው። ሆኖም ግን የነ ልዩና ቅዱስ ደግሞ የተለየ ፍቅርና የተለየ ትዳር የተለየ ነበረ። በቃ ለእኔ ምሳሌዎች ናቸው። የትዳርም፣ የፍቅርም የሆነ የጓደኝነትም የተለዩ ናቸው። በቃ ለእኔ ብቻ አይደለም ለሁሉም ማለት ነው። ልክ ልዩና ቅዱስን ሲታዩ ነው ሰው ራሱ ትዳር የሚናፍቀው ትዳር የሚፈል ፈለጋው ነገር ግን አሁን ተጣሉ ተብሎ ሲባል ያለ ግቡ ራሱ ጓደኞች የምን እንዳሉ ታውቃላችሁ? አረ እኔ ትዳርን አልፈልግም ብለው እስከ መወሰን ደረጃ ነው የደረሱት ማለት ነው እና ሁሉም ሴት ወንድም የሚለው ነገር ነው ቅዱስ እና ልዩ። ከተፋቱ ከተጣሉ እኔ ትዳርን አልፈልግም የሚሉ ሰዎች ናቸው በአሁኑ ሰዓት የበዙት። እና የሁሉም ትዳር እንደ ሰው ይለያያል ማለት ጤነኛም ሊኖር ይችላል የታመመም ሊኖር ይችላል፣ ግን መተካከም ይቻላል። ግን ደግሞ አንድ ሰው ወደ ትዳር ሲመጣ ራሱ ጤነኛ ሆኖ ነው መምጣት ያለበት። ገባችሁ አይደል ማንም የማንም ሸክም መሆን የለበትም ትዳር ማለት የሁለት ሰው ተቋም ነው ያ ማለት ሀምሳ ፐርሰንት እኔ ካመጣ ሀምሳ ፐርሰንት ባሌ ሊያመጣ ግድ ነው እሺ ቤተሰብ እንደምታዩት ደግሞ አሁን ጌማታችን ሊጤው ደርሷል ስጋው ምናምን ያንን አድርጌ በስሎሊ ምናምን አውርጄው ሩዜንም ቀቅዬ ከዛ ደግሞ ጌማቱን ምናምን እንደዚህ እየሰራሁኝ እገኛለሁኝ። መሀል ላይ ደግሞ ስለ ስራዬ ልንገራችሁ ብዬ ነው። ያው ጌማት እንደነገርኳችሁ ባለቤቴ በጣም ነው የሚወደው፣ በማር ምናምን ተደርጎ ማለት ነው። ሱካር ምናምን ተፈልቶ ሳይሆን በማር በማር ሲሆን በጣም ነው የሚወደው። እና እሱን እየሰራሁለትኝ ነው። እና ምንላችሁ ፈልጌ ነው። አሁን እናቴ ምን እንዳለችኝ፣ ልዩንና ቅዱስን በጣም ነው የምትወዳቸው፣ በጣም ነው የምትከታተላቸው። እና ምን እንዳለችኝ ብትሰሙ ሚኒስትር ነው። በጣም ነው የምትገረሙት። አይ በቃ ከአሁን በኋላ ያንቺ ትዳር ሚዲያ ላይ ምናምን መምጣት የለውም። እኔ ግን እንደ ሁኔታው ነው እያልኩኝ አለሁ እቴ። እንደ ሁኔታው ለቤተሰብማ ባሊን ምናምን ነገር አስተዋውቃቸዋለሁ። ኧረ አሳያቸዋለሁ። እኔ ካላሳየው ምናምን ለነሱ እኔ ምኑን ቤተሰብ ፕላስ ሆኑ እያልኳትኛ ነው ውዶችዬ እና እንደ ሁኔታው እያልኩኝ ነው እንግዲህ። እስከ መጨረሻው አብራችሁን ሆኖ ላይክ ሼር ሰብስክራይብ ደግሞ አድርጋችሁ ምናምን ስለምታበረታቱኝ ከልብ አመሰግናለሁ። ወይ ጌማታችን እየደረሰ ነው። ያው አቀራረጽ ላይ ምናምን ትንሽ ችግር አለ በካሜራ ማን አይደለም። ያው ሰፈር ላይ ምናምን እንደዚህ እየሰራውኝ ስለሆነ የሰፈር ልጆች ነበሩ ሲቀርጹኝ የነበሩት ውዶች እዬ እየሰራች ነው

ኢክሮ ባልሽን በቃ ሚዲያ ላይ ምናምን ልቀቂ ምናምን የምትሉ አላችሁ። ሲቀጥል ደግሞ በውስጥ እየመጣችሁ ተይ ረፊ፣ ከመጀመሪያው ተማሪ አትቅረጩ፣ እሱን ወደ ሚዲያ አታምጭው የምትሉ አላችሁ። እና የማን ድምጽ የሚበልጥ ይመስላችኋል? የማን ድምጽ የሚሰማ ይመስላችኋል?

ቤተሰብ ተመልሰን መጥተናል። እንግዲህ እንደምታዩት ስጋውም በስሏል። ከዛ ሩዛችንም በሌላ ድስት በስላለች። ሲቀጥል ደግሞ ድንቹን የጠበስኩትንም አድርገዋለሁ፣ ኛው እንደምታዩት ክብክብ። ሲቀጥል ደግሞ ቀይስርም አድርገዋለሁ፣ ኛው እንደምታዩት እሱም ተጠብሷል። ለምን አድረግሽ ቀይስር ምናምን የሚል አይጠፋም ከዚህ በፊት ብለውኛለና ና ከዛ ንላችሁ ግን ሞክሩት እስቲ። በጣም ነው የሚጣፍጠው። በነገራችሁ ላይ ሞክሩት እናንተም፣ እውነቴን ነው ምላችሁና እደግመዋለሁ ወኝ ይሄንን ምግብ ባለቤቴ ይወደዋል ይወደዋል እኔ ደግሞ በቃ እሱን ልንከባከብ ቃል ገብቻ አለው እኔም እሱ እኔ ሊንከባከብ ቃል ገብቷል ማለት ከዛ ሩዛችን ደግሞ እዚች ጋር በትሪ ገልብጨው ነበረ እናላችሁ አሁን ምን እናደርጋለን ሩዙን ከላይ በማንኪያ ነው ጭልፋ እንደዚህ እያነሳን ዝርግት ዝርግት እና እንደምታዩት እንደዚህ ዝርግት ዝርግት እያደረግን እናስተካክለዋለን ማለት ነው። ሩዙ ከላይ መሆን ያለበት ያው መጨረሻ ላይ ትሪ ላይ ስንገለበት ኩዳሩ እና ስጋው ከላይ መሆን ስላለበት ነው ማለት ነው። ቤተሰብና፣ አረብ ሀገር እንኳን ያላችሁ እህቶቼ ሙሉ ነገሩን ታውቃላችሁ። ያው እዚህ ኢትዮጵያ ላሉት ነው እየተናገርኩኛለሁ። በአንድ እጄ ካሜራ ስለያዝኩኝ ነው ቤተሰብና፣ በስነስርአት እየሰራሁት ኛል ነው እዚ ጭጋ ደግሞ ቡና አለ። እዚችጋር ደግሞ ቆሎ ሽምቡራ አለ። እና ግቢያችንም እቺን እንደዚህ ትመስላለች ዳመና ነው ምናምን ወዘተ ፊሊተር ደግሞ እዚችጋ አለ ማለት ነው ኬኔቶ ወይም ምንድን ነው የሚባለው ሽምብራውን ጣድኩትኝ መገንፈል ስላለበት ከዛ ጌማታችን ችት ደረሰች ባለቤቴም ደወለልኝ እየደረስኩ ነው አለ ከዛን ላችሁ እናቴ ምናለች እኔ ልብስ ምናምን ነገር ሳልቀይር መጣብኝ ማለት ነው እና ከዛን ምግቡን እንደዚህ ነው የሚገለበጠው እና ተመልከቱ እንግዲህ እዚች ጋ ማለት ነው። እዚች ጋ ተመልከቱልኝ እንዴት እንደምገለብጠው ተመልከቱ። ወንድም የምሸሸኝ አጎቴ ደግሞ ስጋ አይወድምና ተናዷል። ከዛ ካጠገብ የተነሳ ማለት ነው ውዶችዬ። እና ወይኔ ወይኔ አንድ ሁለት ኧረ ክራም ኧረ እንዴት ይሻላል ሴት ልጅ ብልሐኛ ናት። አንዱ እምቢ ካለ ሌላኛው ይሞከራል። ይኸው አንበሳ እና እንደዚህ ግልብጥ አደረግኩትኝ። እዩት እዚች ጋር እንግዲህ ተመልከቱ። ቤተሰብ እያያችሁ እያያችሁ እና መሀል ላይ አቋርጬው ነበረ የኔ ውድ ስለመጣ ማለት ነው። ከዛ ዲም ላይት ምናምን ነገር አበራን። ከጀርባ አለ ድምፁ ነበረና እና እኔ አጥፍቼው ነው ያው በቃ መሆን ስለሌለበት ማለት ነው። እናቴ ማይ ካሜራ ምናምን ነገር ይቅር አለችኝ። ከዛ ንላችሁ ካሜራውን ያጠበብንበት፣ ምክንያቱም እዚህ ችግር አሁን እሱ ከጀርባዬ ስላለ ማለት ነው። ከዛ ዞር እንዲል አደረኩት፣ ሳምኩትኝ። ከዛን ይሄንን ይመስላል ማለት ነው። ምግባችን ቤተሰብን እንዳለ ሰላም አለ በቃ ያው ኬኔቶ የሰራ ነው። ሲቀጥል መግልባችንም ያው እንደምታዩት በቃ ያላችሁ ይሄንን ይመስላል ማለት ነው። እኔ ለነሱ ጨላልፌ እኔ ደግሞ ውስጥ ገብተን ከሱ ጋር እንበላለን ማለት ነው። ለምን ለካሜራው ሲባል ከዛ ንላችሁ ለምን ልዩና ቅድ ውስጥ ተፋተው ሚዲያ ላይ ሆይ ሆይ ተብለው ማሻላ የሚል ከሌለ ጥሩ አይደለም። እናትዳር እኔ ደግሞ በአሁኑ ያንን ነገርም በቃ እናቴም ተቆጣችን ምናምን አትቅረጭ አይግባ ምናምን አለችኝ። ከዛ አሁን ጥብጥብ ብዬ ልብሴን ቀይሬ ከሱ ጋር ደግሞ አብረን የምንበላ ይሆናል። ስለተከታተላችሁን፣ ከልብ አመሰግናለሁ። ወይ ደስታዬ ደስታችሁ ነውና ብቻ የሆነ ቀን ምናምን በፎቶ ነውና ና አሳያችኋለሁ። እንሻአላ ግን እንደዚህ ቪዲዮ ላይ ምናምን እኔ እንጃ ማለት ነው። ቤተሰብና፣ ላይክ ሼር፣ ሰብስክራይብ ስለምታደርጉ ልናመሰግናለን። ቻው ደህና ሁኑ፣ ባይ